ተምቹ በጣም ስለራበው ጓደኛውን እንስረቅ እኔ በረሃብ መሞት የለብኝም፣ ሰርቀን መብላት አለብን ሲለው፣ ከዛም ጓደኛው ደግሞ ከዚህ በኋላ መስረቅ የሚባል ነገር የለም፣ ዛሬም ደግሞ በድጋሜ ወደ ስርቆት እንድንሄድ ነው ወይ የምታወራኝ እያለ ይለዋል ማለት ነው። ከዛም ተምቹ ምን ይላል እና ታዲያ እኔ በረሃብ መሰቃየትና መሞት አለብኝ ብለህ ታስባለህ ይለዋል። ከዛም ጉሮሮውን ልቅ ያደርገውና ተሰማኛለት ተምቹ ከዚህ በኋላ መስረቅ ምናምን የሚባል ነገር የለም ሲለው ተምቹ ምን ይላል፣ እሽ በቃ እናረጋጋዋ ምንድን ነው እንደዚህ ባንዴ ሽሮ የምትሆነው ይላል። እኔም ከፋዘር ጋ መጣላት አልፈልግም አንተም ደግሞ ከኔ ጋ መጣላት ካልፈለክ ከዚህ በኋላ ስርቆትን ማቆም አለብን በማለት ይለዋል። ጓደኛው ተምቹን መንገድ ላይ ቆሞ እንዳለ ትቶት ይሄዳል። እሽ በቃ ተረጋጋ አብረን እንሄድ ሲለው ጓደኛው ምን ይለዋል አይ በቃ እንዳትከተለኝ፣ አንተ ሌባ ይልና ሰድቦት ይሄዳል ማለት ነው። ከዛም ተምቹ እዛው ቆሞ እያለ ትናንትና ስርቆታ አቆም እና ዛሬ እኔን ሌባ ይላል እንዴ? በማለት ይበሳጫል ማለት ነው። ባዩሽ ሜላት ጋር ስልክ ትደወልና እንዴት አደርሽ ትላታለች፣ እንዴነሽ ይባባላሉ ማለት ነው። ከዛ በኋላ መቼም ሁሉ ነገር ትተሽዋል፣ ምን ሆነሽ ነው የጠፋሽው ትላታለች። ከዛም ምዕራ አለሁኝ ባዮ ሽየ ምን ላርገው፣ ትንሽ እኮ ስራ በስቶቤ ነው ስትላት መቼም ዝምድናውን ትተሸዋል ትላለች። ከዛም ሜላት ምን ትላለች፣ የምን ዝምድና በማለት ትጠይቃታለች ማለት ነው። ሰላም ሰላም፣ ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔጋ ይሁን። ከዛም ባዩሽም ምንድን ነው የምን ዝምድና ነው ብላ ስትላት፣ መቼም ሰፈሩን ለቀሽ ከሄድሽ በኋላ እኮ ሌላ ሰው ሆነሻል በማለት ትነግራታለይ። ቆይማ ምን እያልሽ ነው ባዩሽ ትላታለች ሜላትን። ምክንያቱም ባዩሽ እያወራቻት ያለችው ነገር ምንም ነገር ሊገባት ስላልቻለ፣ ከዛ ቤላት ምን ትላለች፣ እንደው ከመጣሽ ልንገርሽ ብዬ ኮ ነው ስትላት፣ አሁንም ባዩሽ ምንድን ነው ምን ተፈጥሮ ነው ትላለች። ጎረቤታችን አወቅሽው ለማት ብላት ነግራት አለይ አረፈኮ ብላ ስትላት ሜላት ድንግጥ ትላለች። ምንድን ነው የምትይው ይሄ ለማ ድንጋይ የሚፈልጠው ትልና በድንጋጤ ትጠይቃታለይ። ከዛ ባዩሽም አዎ እንደው ከድንጋይ ጋር እንዴት ታገለ መሬት ገባ ብላ ትመልስላታለች ማለት ነው። ሜላትን በጣም ትደነግጣለች። ወይ ትላለች። በጣም ታዝናለይ። ከዛ ምን ትላታለች፣ በጣም ነው የሚያሳዝነው። ቆይመት መቼ ነው ያረፈው ስትላት፣ ትናንትና ነው ብላ ትመለስላታለች። ባዩሽ ለሜላት ከዛ ባዩሽ ለሜላት ትመጫለሽ አይደል፣ ቀብሮ ዛሬ ነው ብላ ስትላት፣ ሜላትም እንዴ፣ ባዩሽ፣ ምን ሆነሽ ነው ትመጫለሽ ማለት ምን ማለት ነው ብላ ጠይቃታለች። ምን ያንቺ ነገር፣ እንደማትመጪ ስለማውቅ ከው ነው ብላ ትላለች ባዩሽ። ከዛ ሜላትም እረ መጣለሁኝ፣ ስንትኮ ክፉና ደግ አብረን አሳልፈናል ትላለች እንዴት እቀራለሁ ብለሽ ነው ባዩሽ ብላ ስትላት አሁንም ባዩሽ ምን ትላለች ምናልባት ከሚስቱ ጋር ስለማትስማሙ ለዛም አትመጭ እንደሆነ ብዬ ነው ስትላት ሚስትያዋ የራሷ ጉዳይ እሷ ምንም እንትን የምትለው ነገር የላትም ሰውዬው ግን በጣም ጥሩ ሰው ነበረ ስለዚህ እኔ እመጣለሁ ይተላለች ማለት ነው ሚላት ከዛ ባዩሽም አዎ በቃ ነይ ቶሎ ከሰው አፋፍ መግባቱም ጥሩ አይደለም ድረስ ብለሽ ትመለሻለሽ በማለት ትላት አለኝ ከዛ ሜላትም እሺ በቃ እመጣለሁኝ አሁኑ ነው የምመጣው ትላትና ስልኳን ትዘጋለች ማለት ነው። ከዛም ሜላትም እንግዲህ በሞተው ሰው ሐዘን በጣም ነው ያዘነችው። በቃ እንደዚህ እንደት እንዴት ተንከራተትክ አፈር ገባህ ማለት ነው ትልና ትግዝ ትላለች። እጅግ በጣም ታዝናለች። ምክንያቱም የሞተው ሰውዬ በጣም ጥሩና ደግ ነበረ። ሚስትየዋ ክፉ ብትሆንም ባልዩ ግን ጥሩ ሰው ስለሆነ አሳዘናት ማለት ነው። ከዛ ቤላትም እንግዲህ ግዴታ ወደ ለቅሶ ቤት መሄድ ስላለባት ተነስታ አንድ ቀን እንኳ ሳታርፍ በቃ እንደዚህ አፈር ገባህ እያለች ትነሳሳና በቃ ለሄድ እንግዲህ ብላ ወደ ለቅሶ ቤት ቀጥታ ለመሄድ ትነሳና ትዘጋጃለች። ከዛም አሴና ሀና ደግሞ መንገድ ላይ ይገናኛሉ። ሀና እንዲህ ወዴት ነው በጠዋት ይላታል። እኔ ወደዚህ ለሄድ ነው አንተስ ወዴት ነው ስትለው እኔማ ወደ ፋዘር ጋ ለሄድ ነው ይላታል። አይ እንደውም ጥሩ ነው። እንደዛማ ከሆነ በጧት ሄድለት ትለዋለች ሀና። ከዛም አሲ ምን ይላታል? እኔ ምልሽ ሀና እንዴት ነው የፋዘር ነገር? ሲላት ሀናም ምንም አይነት ነገር የለም ያው እንደነበረ ነው ትለዋለች። ከዛም ሀናም አሁንም እንዴት ተለመደው ነው ስትለው፣ እንዴት ተለመደው ማለት ይላታል? ያው ምንም የተለየ ነገር የለም ብዬ ነዋ በማለት ትመልስለታለች። ላስኒ ማለት ነው አስኒ ምን ይላታል፣ ባለፈው ሕክምና ጀመራችሁ አይደለም እንዴ ጀመራችሁ አልነበር እንዴ በማለት ሲላት፣ ከዛ መሀና ምን ትላለች፣ አዎ ግን ገንዘብ አለቀብን ትለዋለች። ከዛ በዛ ምክንያት ሕክምናው ተቋርጧል ማለት ነው ነው እናም እጄ ላይ ምንም አይነት ሳንቲም ስለሌለ ለዛ ምን የተቋረጠው በማለት ስትነግረው፣ አስኒ ምን ይላታል፣ አስኒም በጣም ያሳዝናል፣ እድናለሁ ብለው እኮ ተስፋ አድርገው ነበረ በማለት ይላታል። ከዛ መሀና አዎ ነበር ትለዋለች ነበር ግን በዚህ ዘመን ያለ ገንዘብ ምንም ነገር ማድረግ አትችልም ብላ ትለዋለች። ከዛ አስኒ ምን ይላታል፣ እኔ ነኝ አይደል ለዚህ ነገር ያበቃዎች ሻንቾ ይላታል። ሃና ምን ትለዋለች? እንዴ አንተ ደግሞ ምን አደረከኝና ነው እንደዚህ ያደረከው እንደዚህ ለዚህ ያበቃኸኝ ትለዋለች። አሲ አንተ ደግሞ ምን አደረከኝ ስትለው እሱም ለአባትሽ ማሳከሚያ ብለሽ የሰበስብሽውን ገንዘብ አስፈልግሽ ነዋ በማለት ይመልስላታል። ከዛም ሃና ለአንተ የከፈልኩት እኮ ሰላሳ ሺህ ብር ብቻ ነው በማለት ትመልስለታለይ። እናም ለህክምናው ደግሞ 300 ሺ ብር ነበረ የሚያስፈልገው በማለት ትለዋለይ። ከዛ አስኔ እንዴት ነው የሚደብረው በእናት ሺልና በጣም ግራ ይገባል። በጣም ይበሳጫል። እናም እሺ አሁን ምንድን ነው ማድረግ የምንችለው በማለት በማለት ይላታል ሃና ከዛ ሃናም ግራ ስለገባት እኔ ምን አውቃለሁ ብለህ ነው በማለት ስትለው ከዛ አስኔ? ቆይ የባለፈውን ገንዘብ ከየት ነበር ያመጣሹ? በማለት ጥያቄ ያቀርብላታል። ሀና ሀናም ገንዘቡን አሰሪዎቿ እንዲሰጡት ትመልስለታለች። ዝም ብለው እንደ እርዳታ እንዲሰጧት እና በስራው እንዳልሆነ ስትነግረው፣ ከዛ አስኔ በጣም ነው የሚያስጠላው። ለማንኛውም አሁን ስራ አላስረፍድብሽ ይላታል። ሀና ከዛም በቃ ወደ ስራ ሂጂ ብሎ ሲላት፣ ሀናም እሺ በቃ ሰላሟል ትለውና ይለያያሉ። እና እንግዲህ ሀስኔና ሀና በዚህ አውርተው ተለያይተዋል። እውነት ለመናገር በጣም ነው የሚያሳዝነው። ምክንያቱም ሀና አባቷን አሳክማ እንዲድንላት በጣም ትፈልግ ነበረ፣ ግን ደግሞ እሷ እንዳሰበችው ወይም አባቷም እንዳሰቡት አልሆነም። ገንዘቡ ለሕክምና ሊበቃቸው አልቻለም። በገንዘብ ምክንያት ደግሞ አባቷ መዳን አልቻሉም ማለት ነው። ቤተሰብ፣ ለማንኛውም የቪዲዮ ከተመቻችሁ ላይክ ሸር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ ውስጥ ከምንገናኝ ድረስ በያላችሁበት በሰላማችሁ ብዙ ትትረፍ ይበልልኝ፣ እያልኩኝ በዚህ ልሰናበታችሁ። ባይ ባይ።